ኤሉ በጣም አደነኮሽ ጀግናንሽ ማረሚ አንጨራጨራችሁ እኮ አንጨራጨራችሁ አይገልጹም፣ ቤተሰብ እውነት ለመናገር እንግዲ ለያው ለሚመጣ አልፈልግሽም፣ አላልከኙ ለሚመጣ በቃ ውጡልኝ ከህይወቴ እኔ አልመጠውባችሁ የራሴ ህይወት ነው ያለው። ስለዚህ ውጡልኝ፣ መጣችሁ አትረብሹም በማለት እንግዲ ተፋጠጡ ትላላችሁ። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ፣ ወድና እየተከበራችሁ የቻናሌ ፍ ቤተሰቦች እንዴት ናቸው ልኝ እንዳና ናቸው የኔ ዳና፣ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦቼ እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለቤትም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ስትገቡ ደግሞ ላይክ እንዳትረሱ የእኔ ውዶች፣ ማለት ነው። በጣም ነው የምወዳችሁ። ክበሩልኝ የእኔ ቅኖች፣ ብያቸዋለሁ። ጌታን ትለያላችሁ። እንግዲህ ዛሬ እንደምታዩት በነገራችን ላይ ያብ ለመመጣትም እቅድም አልነበርም። እንግዲህ ሉሉ ነው የመጀመሪያ ቪዲዮ እየሰራው ሉሉ ነው እንግዲህ ያቡን እየጠራው፣ ኤሉ ለእኔ ትሰማልኛለች። ስለዚህ ሁሉም ነገር ይስተካከላል። ግዴለህም ናና፣ ነገሮቹን አውርተን እንፈታለን በማለት ጠርቶ ነበረ። እንግዲህ የተፈጠረ ኤሉ እንግዲህ የኤሉ ጠበቃ ቤት ውስጥ ቁጭ ብሎ እንግዲህ ሮማንቲክ ሆኖ እንግዲህ የፍቅር ሮማንቲክ ነው። እንደዛ ነው ቤተሰቤ። ኤሉ ግን በጣም ከባድ ሰው ናት። ጌታ ነው ምላችሁ። ተንኮለኛ ትለያለች፣ ጌታ ትችላለች። ጀግና ናት። የምሬ ነው ምላችሁ። እንግዲህ አንጨረጨረችው ትላላችሁ። ምናለው የኤሉ ጠበቃ ውጡልኝ ከቤት ጭራሽ ትላንትና መታ ውጡልን ትላለን። እንዳታፍረም እንደ ያለ እኮ ልዑልን ዛሬ የዛሬ ቪዲዮ አይታችሁ ሁላችሁም ፈታ ዘና እንዳላችሁ እርግጠኛ ነኝ። ብዙዎችም ው በሄሉ እየተናደዳችሁም አላችሁ። በእርግጥ ባትናደዱ መልካም ነው። ቤተሰብ ማለት ነው። ለምን እንደሆነ ታውቃላችሁ? ሄሉን ይህን ልጅ እያመጣችሁ የእውነት ወዳ አይደለችሁም ገባችሁ ያ ምን አይነት አክል ለኤሉ ቦታ እንዳለ ኤሉ ምን አይነት አክል ለኤሉ ፍቅር እንዳለ ለማየት ነው ለፈተና ነው ይሄ ልጅ ያመጣችሁ እንጂ የእውነት ወዳ አይደለችሁም ገባችሁ አውቃ እሱን ለማስቀናት ነው እንጂ የእውነት ኤሉ አታደርግ ይሄን ነገር አስቡ ደሞ አትሳደቡ ማለት ነው ነገ ላይ ትቆጫላችሁ መጥፎ ቃል አትናገሩ እነ ለመናገር ነገሮቹን በደንብ ተረዱና ተናገሩ በኋላ ግን ትጸጸታላችሁ። በተናገራችሁ ቃል በተናገራችሁ እጃችሁ ማለት ነው ትጸጸታላችሁ። ግን ያብና ሄሉ በእርግጠኝነት አይለያዩም። ቤተሰብ ማለት ነው እና ኤሉ ይሄ ልጅ ያመጣችበት ምክንያት ያቡን ለማስቀናት አሁን ላይ እንደምታዩት ኤሉናት ለያብ በጣም ቦታ ያላት በጣም የምትወዳው በጣም የምታፈቅረው ኤሉናት በተለይ ማለት ነው እና ይህን ያቡን ማለት ያቡን ምን አይነት አክል ለኤሉ ፍቅር እንዳለ ለመፈተን ነው ብዬ ነው ያሰብኩ ማለት ነው። እንደኔ እንደተረዳው ቪዲዮ ማለት ነው እና እንደዛ ነው። ልዑልም ምናለው ሄሉ እንደዚህ ልጅ አይደለችም። ከሌላ ወንድም ጋር አይቼም አላቅም። ኬት እንዳመጣችው አናቅም እንጂ ምንም ጎደኛ ይላቱም ከኔና ከአንተ ውጭ እያለ ነበር ለያቡ ማለት ነው። እና ኤሉ እንደዚህ ልጅ አይደለችውም በደንብ ስለማቃት፣ ከመቼ ጎደኛ ይዛ ነው ከኔ ጋር አይደለችውም እያለችው፣ እንዴት እንደዚህ ታደርጋለች? በፍጹም አንተን ለማስቀናት ትሆናለች እንጂ በእርግጥ ኤሉ ምንም ሌላ ጎደኛ ይላቱም ለማለት ለያቡ አስረድቷል። ግን እኔም እንደዛ ነው የተረዶ ቤተሰብ ማለት ነው እና ብዙዎቹ ባትሰድቧት ጥሩ ነው ብዬ አስባለሁ። ወደ ማን ነው? አረ ስሙ ጠፋብኝ። ወደ እንዳለችም ወደ ምንድን ነው የሚባል አረ ልጅ ስሟ እያዝልኝ፣ ወየው ይቅርብኝ። በቃ ይቅርብኝ። እንዳልክ አዎ ወደ እንዳልክ ኤሉ ነይ፣ ከእንዳልክ ጋር ታረቂ፣ አንድ ላይ ሆኑ። እንዴ ኤሉ ካልፈለገች እኮ በግድ እኮ ከእንዳልክ ጋር መሆን አትችሉም እኮ። ኤሉ ካልፈለገች እናንተ ናችሁ እንዴ እናንተ ባላችሁ ልክ ነው እንደ ኤሉን ለእናንተ የምትማራው እስኪ ንገሩኝ። ኤሉን ናት የምታውቀው፣ እናንተ አይደላችሁም፣ የእሷን ህይወት የምትኖሩላት። ስለዚህ ኤሉ ታውቃለች። አንድ ሰው የተጣለ ሰው የተጣለ ሰው መልሳችሁ ያ ሰው ጋር መሆን አትችሉም ታውቃላችሁ አይደለም። ስለዚህ ሄሉ ጥላውን የሄደችው በቃ በቃ። ያለፈ ነገር መቼም ማለት ያለፈ ነገር መቼም ወደ ፈኋላ ተመልሶ አይመለሱም፣ አይደለም? አንድ በምሳሌ ውሃ ሲፈሰስ፣ ይመለሳል አይመለሱም። ስለዚህ እሷም እንደዛ ናት። አንዴ ከእጇ ወታለች ስለዚህ ተመልሳ አሁኑ ወደ እንዳልክ ትሄዳለች ብዬ አላስቡም። ስለዚህ እናንተ ያደላችሁም የኤሉን ህይወት የምትኖሩላት ማለት ነው። ስለዚህ ኤሉ በጣም ነው ያደናኳት። እግዚአብሔርን፣ ያው እውነት ከዚህ ልጅ ጋር ሌላ ፍቅር ኖራት አይደለም እሱን ለመፈተን ነው ብዬ ነው ማስቡ። ዛሬ እንደተረዳው ማለት ነው። ቤተሰብ እንግዲህ ያቡ እና ኤሉ እንግዲህ መቼም አልለቅሽም ከህይወትሽ ደግሞ አለውጣም አሳይሻለሁ። አንተ ደግሞ ከሷ ህይወት ውጣ፣ አይንክም ማየት አልፈልግም በማለት እንግዲ ጥሎ ወጥቷል። ሄሉ ግን አሳይሻለሁ፣ አልለቅሽም እያላት ነበር። ሄሉዬ፣ የኔ ቆንጆ ይበቃሽ የዛሬ ቪዲዮ እንኳን አይተሽ ትረዳለች ብዬ አስባለሁ። ለአንቺ ፍቅር አለ የያቡ ታቃላችሁ፣ ቶሎ ነው የምናደደው። የኔ ደሰው ነው እውነት ለመናገር ወንድ ልጅ ትግስት ሲኖር ደስ ይላል። በጣም ነው በቃ አለ አደላ፣ ልክ እንደ ሽሮ ማለት ተክተክተክ ነው የሚለው። ቤተሰብ ማለት ነው ሳምታቸዋል። ስለዚህ ያቡ ምንም ትግስት ምንባል ነገር የለም፣ እልከኛ ነው። ኤሉም እልከኛ ናት። ሁለቱም አንድ ናቸው ማለት ነው። አንድ ሰው ደግሞ ውሃ ሲሆን አንድ ሰው እሳት ሲሆን ጥሩ ነው ብዬ አስባለሁ። ኤሉም እልከኛ ናት፣ ያብም እንደዛ እኔም እልከኛ ነው ብለዋል፣ ትላንትና በተናገረ ቪዲዮ ላይ ማለት ነው። እና በነገራችን ላይ ኤሉ አዲስ ህይወት ጀምራ ሳይሆን ያቡን ለማስቀናት ነው ብዬን ያሰብኩ ማለት ነው። ቤተሰብ የዛሬ ቪዲዮ አይታችሁላቸውን ትረዳላችሁ ብዬ አስባለሁ። ብዙዎቹ ኤሉ ላይ እንዳዘናችሁ ኮሜንት እያየው ነበርና ኤሉንም ባሰድቧት ጥሩ ነው በቃ እሱን ለማየት ነው ለፈተና ነው የመጣችሁ ልጁም ማለት ነው። እና አንዳንዴ ያስተምራችኋል ብዬ አስባለሁ። የኤሉ አራተኛ ወንድ አምጥታለች በህይወቷ እያላችሁ በኮሜንት ብዙ ነገር እያላችኋት ነው። ግን ፈጣሪ ልቦና ይስጣችሁ። ግን ወዳ ሳይሆን ይው ለመፈተን ነው ይህን ልጅ ያመጣሽ ብዬ አስባለሁ። እኔ እንደተረዶ ማለት ነው። እና አታይም እንዴ ፈታ ዘና እያለች እየሳቀች አለን እንዴ እነሱ ስታወራ የነበረችው ማለት ነው። እንግዲህ ልዑል በጣም ነው የተናደደ። መቼም መቼም ከዚህ ልጅ ጋር አቶኝ ከያቡ ውጭ እያላት ነበርና፣ ገፍትሯት እንዶ ተናዶ ነበረ እንዶ ለብቻ ለመወራት ሞክሮ ነበረ። ጭራሽ ኤሉ ወዮ ያዙኝ ሊቀቁኝ ያለችው በጣም ያቃጠላቸው፣ በጣም አቃጠለችው እንጂ አቃጥለችው እና ከባድ ቤተሰብ ማለት ነው። ኤሉዬ የኔ ቆንጆ እስከዚህ ድረስ ባቴጂ ጥሩ ነው ብዬ አስባለሁ። ከዛሬ ቪዲዮ እንኳም አይተሽ ይበቀሻል እስከ ጥግ ባቴጂ ጥሩ ነው ብዬ አስባለሁ። አንቺ ዛሬ በዚህ ቪዲዮ ላይ ብታበቂ ጥሩ ነው። በዛ ታረቁ፣ በቃ ሰላም አድርጉ። ከዚህ ቪዲዮ እንኳን ትረዳለች ብዬ አስባለሁ። ከዚህ በኋላ ባትይ ጥሩ ነው። አንቺም ደግሞ በእርሽ ልክ እሱም ደግሞ ተገልብጦ ሌላ ነገር ይፈጠራል። አንቺም ተመልሰሽ የው አንቺ መልሰሽ ትለምናለሽ ማለት ነው። እንደዚህ አታደርጊ። በቃ ከዛሬ ቪዲዮ እንኳን አይተሽ መመለስ ነው የሚሻለልሽ ብዬ አስባለሁ። አንቺም እስከ ጥግ ኬርሽ ያቡ ደግሞ ልዩን ትቶ ሌላ ሴት ጎትቶ ያመጣል። ከዛ አንቺ ደግሞ ማልሰስ ወደ እሱ ህይወት ትሄዳለሽ ማለት ነው። እንደዚህ ባታደርጊ ጥሩ ነው። በቃ ይህ ቪዲዮን አይተሽ ብትመለሽ መልካም ነው ብዬ አስባለሁ። አይመስላችሁም? ቤተሰብ እስኪ በኮመንት እንግዲህ አሳብ አስተያየታችሁን ጻፉልኝ። እና ኤሉን አትሳደባት። ኤሉ ልክናት ብዬ ነው ማስበው። እሱን ለመፈተን ነው እንጂ ሌላ ነገር አስባ አይደለችም። ይሄን ልጅ ያመታችሁ እንግዲህ የኤሉ ጠበቃ በሉ እንጂ የኤሉ ፍቅረኛ አት አትበሉ ማለት ነው። ጠበቃ ነው፣ የኤሉ ጠበቃ ነው። እሺ ሰምታችኋል። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ።